ምዕራፍ 34 የኤሞር ልጅ ዲናን እንዳስነወራት። ሊያዕቆብ የተወለደች የሊያ ልጅ ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዊያዊው ሰው የኤሞር ልጅ ሴኬም አያት ወሰዳትም፣ ከእርሷም ጋር ተኛ አስነወራትም። ልቡናውም በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኛት ነገር ተናገራት። ሴኬምም አባቱን ኤርሞን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን የኤሞር ልጅ እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም ልጆቹ እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ መጣ። ያዕቆብም ልጆች ከምድረ በዳ መጡ። ይህንንም በሰሙ ጊዜ ፈጽመው ደነገጡ። የያዕቆብን ልጅ በመተኛቱ በእስራኤል ላይ ኀፍረትን ስላደረገ አዘኑ፣ እጅግም ተቈጡ እንዲህ አይደረግምና። ኤሞርም እንዲህ ብሎ ተናገራቸው፣ ልጄ ሴኬም ልጃችሁን ወዷልና ሚስት እንድትሆነው እርሷን ስጡት። ጋብቾችም ሁኑን፤ ሴቶች ልጆቻችሁን ስጡን፣ እናንተም የእኛ ሴቶች ልጆች ለልጆቻችሁ ውሰዱ፣ ከእኛም ጋር ተቀመጡ ምድራችንም በፊታችሁ ሰፊ ናት፣ ኑሩባት፣ ነግዱም፣ ግዟትም። ሴኬምም አባቷንና ወንድሞቿን እንዲህ አለ፦ በፊታችሁ ሞገስን ባገኝ የምትሉትን ሁሉ እሰጣለሁ። ብዙ ማጫ አምጣ በሉኝ፣ በምትጠይቁኝ መጠን እሰጣለሁ። ይህችን ብላቴና ግን ሚስት ትሆነኝ ዘንድ ስጡኝ። ያዕቆብም ልጆች ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ እህታቸውን ዲናን አስረውሯታልና። የዲና ወንድሞች ስምዖንና ሌዊም እንዲህ አሏቸው እህታችንን ላልተገረዘ ሰው ለመስጠት ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም ይህ ነውር ይሆንብናልና እናንተም እንደኛ ወንዶቻችሁን ሁሉ ብትገርዙ በዚህ ብቻ እንመስላችኋለን ከእናንተም ጋር እንኖራለን ሴቶች ልጆቻችንንም እንሰጣችኋለን የእናንተንም ሴቶች ልጆች ለሚስትነት እንወስዳለን አንድ ሕዝብም ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛ ንባት ሰሙ ግን ልጃችንን ይዘን እንሄዳለን። ነገራቸውም ኤርሞንና የሞርን ልጅ ሴኬምን ደስ አሰኛቸው። ብላቴናውም ይህን ነገር ያደርግ ዘንድ አልዘገየም ያዕቆብን ልጅ ወዷልና። እርሱም ከአባቱ ቤተሰብ ሁሉ የከበረ ነበር። ኢሞርና ልጁ ሴኬምም ሄዱና ወደ ከተማቸው በር ደረሱ። ለከተማቸውም ሰዎች ሁሉ እንዲህ ብለው ነገሩ። እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው፣ በምድራችን ይቀመጡ ይነግዱባት፣ እነሆም ምድሪቱ ሰፊ ናት። ሴቶች ልጆቻቸውን ለሚስትነት እንውሰድ ለእነርሱም ሴቶች ልጆቻችንን እንስጥ። እነርሱ እንደኛ የሆኑ ዘንድ በዚህ ብቻ እንምሰላቸው፣ አንድ ወገንም እንሆን። እነርሱ እንደሚገርዙ ወንዶችንን ሁሉ እንገርዛለን። መንጋቸውም፣ የጋማ ከብቶቻቸውም፣ ገንዘባቸውም ሁሉ ለኛ አይደሉምን? ነገር ግን በዚህ ብቻ ከመሰልናቸው ከእኛ ጋር ይቀመጣሉ። በከተማይቱም በር የሚገቡ ሁሉ ኤሞርንና ልጁን ሴኬምን እሺ እሺ አሉ። ወንዶችም ሁሉ የሰውነታቸውን ሸለፈት ተገረዙ። የዲና ወንድሞች በቀል። እንዲህም ሆነ። በሶስተኛው ቀን እጅግ ቆስለው ሳሉ ሁለቱ ያዕቆብ ልጆች የዲና ወንድሞች ስምዖንንና ሌዊ እየራሳቸው ሰይፋቸውን ይዘው ተደፋፍረው ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤሞርንም ልጁን ሴኬምንም በሰይፍ ገደሉ። እህታቸው ዲናንም ከሴኬም ቤት ይዘው ወጡ። ያዕቆብ ልጆችም ወደ ሞቱት ገብተው እህታቸው ዲናን ያስነወሩባትን ከተማይቱን ዘረፉ። ላሞቻቸውንም፣ በጎቻቸውንም፣ አህዮቻቸውንም በሜዳም በከተማም ያለውን ወሰዱ። ሎሌዎቻቸውንም ሚስቶቻቸውንም የቤታቸውንም ቁሳቁስ ሁሉ ማረኩ። በቤትና በከተማ ያለውንም ሁሉ ዘረፉ። ያዕቆብም ስምዖንንና ሌዊን እንዲህ አላቸው፤ ክፉ አደረጋችሁብኝ። በዚህች አገር በሚኖሩ በከነ አናውያንና በፌዜሬዮናውያን ሰዎች ዘንድ አስጠላችሁኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይወጉኛል፣ እኔና ቤቴም እንጠፋለን። እነርሱም እህታችንን እንዳመንዝራ አድርገው ለምን አዋረዷት አሉት።